ጃዴልቱም ዓንሁም ፊልሐያት ዱኒያ ጡዕማንና የጡዕማን መሰሎች ነው። ያው በሱ ቢወርድም አያቱ የለው ሚልቅያማ ከኻኢኖች ጎን ከወንጀለኞች ጎን የሚሆንን ሁሉ ስለሚመለከት እናንተ እዚ ዱኒያ ላይ ተከራከራችሁላቸው። አልሰሩም እንደህናቸው እንዲህ ነው እያላችሁ ብዙ ነገር ተከራከራችሁ። ግን ፈመን ዩጃዲሉ ላ ዓንሁም የውመል ቅያማ ጦማ ከጦማ መሰሎች የው መልቅያማ ግን፣ አላህ ለቅጣት ሲያቀርባቸው ማነው የሚከራከረው? ይላል። አላ አሁን እኮ መከራከር መሸፈን በገንዘቡም በስልጣኑም ብሎ ወንጀለኛን ንጹህ አስመስሎ ወንጀለኛን ጤነኛ አስመስሎ ማስኬድ ይቻል ይሆናል። ዱኒያ ላይ ዳኛም ማሳሳት ይቻል ይሆናል። ሽማግሌዎችም ማሳሳት ይቻል ይሆናል። ከነዛ ከወንጀለኞች ጎን ሁኖ ወንጀለኛ እንዳላደሉ ማስደረግ ይቻል ይሆናል። ግን በዚህ በወንጀል የውመልቅያማ ሲጠየቁ ለቅጣት ሲቀርቡ ማን ነው ለእነዚህ ሰዎች የሚከራከርላቸው? አመን የኩኑ ዓለህም ወኪለን ለእነሱ ጠበቃ ቋሚ ሆኖ የሚቀርበው የውመልቅያማ ግን ማን ነው ይላል። ዱኒያ ላይ ሺ ሰዎች መቼም የመታ አንዱ አንዱን አታሎ ተሸፋፍኖ በምኑ በምኑ ንጹህ አድርጎ ውሳኔ እንዳያገኙ ማድረግ ይችል ይሆናል። የው መልቅያማ ግን ይህን የሚችለው ማን ነው? በፍጹም የለም። አላህን ተከራክሮ መቅጣት የለብህም። ከዛሊከ ጠበቃ አሁኖ የውመልቅያማ ዱንያ ላይ እንደሸፈኑት ከአኸራ ቅጣት ግን ማዳያል በፍጹም አይቻልም ይላል። ስለዚህ አሁን ይህ ሁሉ አያት የወረደው በአንድ በጦማና በዛ በየሁድ እኮ ነው፣ ግን ላየው ሚል ቅያማ ይህን መሰል ሁሉ ይመለከታል። ከዛሊከ ሰውየው ወንጀለኛ ሊሆን ይችላል፣ ያንኛው ፋሲቅ ሊሆን ይችላል፣ ከዲናል እስላም ውጭ ሊሆን ይችላል። ሁክም ላይ ሲመጣ ግን ሁክሙ እውነታው ተቀምጦ ከዛ በኋላ ቅድም እንዳል ነው በሌላ ነው የሚረዳው እንጂ ለውሳኔ ለፍትህ፣ ለሽምግልና ሰው ሲቀርብ ሰውየው በፍጹም ሊመለከት አይገባም። ሸኽየው ይሄ ሸኽ ስለሆነ ነው ይሄ ዓሊም ነው ይሄ ጃሂል ነው ይሄ ታዋቂ ነው ይሄ ታዋቂ አይደለም። ጥፋት ጥፋት ነው። እውነት እውነት ነው። ከማንኛውም ጋር ከእውነት ጋር ቁሙ ነው የሚለው እሺ

ሶ ይባላል አው ምሳሌ፣ የጡማኮ መስረቅ ሰራቂውንም የሚጎዳ ነው። ንብረቱን ወስዶበታል። ሁለተኛ በዛ በይሁዳ ላይ የሰረቀው እሱ ነው ሲል የአይሁዳ ኮ እጁ ሊቆረጥ ነበር። ምሳሌ ያው በእስልምና ስር ይተዳደሩ ስለነበር እንዲህ አይነቱ ምን ይባላል? ሶ ይባላል አው የዝሊም ነፍሰሁ ማለት ራሱን በደለ ማለት። ደግሞ ሰዎች ጋር ወንጀሉ ላይ ያያዝ ይችላል። ምሳሌ እኔ አልሰረኩም ብሎ መማሉ እሱን ጎዳ እንጂ ስለመማለ ማንንም አይደለም የሚጎዳው በመማል። አንዳንድ ጊዜ አንዳንድ ወንጀል ከሰዎች ጋር የተገናኘ በዛ በወንጀል ሰበብ ሰዎችን የሚጎዳ ሆኖ ይገኛል። አንዳንድ ጊዜ ደግሞ ራሱን ብቻ ይበድላል። ሶላት አሳለፈ ብንል አሁን ራሱን ነው የሚጎዳው። የእሱ ሶላት ማሳለፍ ሌሎችን የሚጎዳው ነገር የለም። ረመዷን አልጾመም በላ ቢባል ራሱን በደለ እንጂ ረመቧንን ስላልጾመ ሰዎች ላይ የሚደርስ ነገር የለም። አንዳንድ ጊዜ ግን የገንዘብ ማጭበርበር፣ የሰዎችን ክብር መንካት የተለያየ ነገር ሲሆን ከሰው ጋር የሚያዝ ይሄም ወንጀሉ ሙታዓዲ የምንለው አለ። ወንጀሉ ደግሞ ላዚም በዛው በፋኢሉ ብቻ የሚያጥር አለ። ሁለቱንም እንትና አለ ወመይ አመልሱ አን አው ይظلم نفسه ثم يستغفر الله ከዛ አላህን ይቅርታ ያጠየቀ ከልብ ሸርጦት ተውበትን አሟልቶ በይነሁ ወበይነላህ ከሆነ ባለፈው መጸጸት አሁን ከወንጀሉ ነፃ መሆን፣ ወደፊት በጭራሽ ይሄን ወንጀል አልሰራም ብሎ ተስፋ ለነፍሱ ቁርጥ ያለ ነገር መንገር ይሄ ይሆናል። ከሰዎች ጋር የሚገናኝ ከሆነ ደግሞ ያን ነገር ገንዘቡን መመለስ ግዴታ ይሆንበታል። ክብሩን አጉድፎ ከሆነ ይቅርታ አድርግልኝ እንዲህ አምችሃለሁ እንዲህ ስምህን አጥፍቻለሁ ሊል ይችላል። አላኩልህል ከሰው ጋር የተገናኘም ይሁን ከሱ ጋር ብቻ ያለም ወንጀል ይሁን ሁ የስተግፊሪላሃ አላህን ይቅርታ ካደረገ የጅድ ላሃ ገፉራ ረሒማ፣ አላህ ወንጀሉን ምሮት አዝኖለት አላህን ያገኛል። አላህን ያገኛል ማለት ምንዲን ነው? የው መልቂያማ ብዙዎቹ እንደፈሰሩት አላህ በዛ ሳይጠይቀው አዝኖ የጀነት አድርጎት ያገኘዋል። የውመልቂያማ ተዋቡን ማለት ነው አሉ። አይ በእቦቹ የጅድላሃ ማለት ፊዱንያ ነው። ዱንያ ላይ አላህን አግኝቷል ማለት የተውበቱን ውጤት እዙሁ አግኝተዋል ማለት ነው አሉ። እንዴት ነው የሚያገኘው? አንደኛ አላህ ተውበቱን የተቀበለው ለመሆኑ ያወንጀል ያስጠላዋል። የሐቂቃ ተውበት የመሆኑ ማለት ነው። የጠጣ ከሆነ መጠጣቱ፣ የዋሽ ከሆነ ውሸቱ፣ ዚና ከሆነ ዚናው፣ ሌላው ወንጀል በጣም መርሮት እና ኮሶ መስሎ ይታየዋል። ሁለተኛ ደግሞ ረሂም ሆኖ አላህን አገኘ ብሎ ማለት ጧው ጣፍጦት ከተውበት በኋላ የሚያደርገው ነገር በስርዓት ሰምሮለት ካገኘ እውነትም አላህ ተቀብሎታል። አላህና ያገኘ ማለት ይህ ነው። ፊ ዱንያ የተውበቱ ቀቡል የመሆኑ ምልክት ያ የነበረበት ወንጀል ማስጠላቱ፣ ከዛ ከተመለሰ በኋላ የሚያደርገው ኢባዳ ጥሞትና ጣፍጦት ተሳልጦለት በኢባዳ ላይ መቀጠሉ ይሄ ነው አላህና ያገኘ ብሎ ማለት ብለዋል። ባዕዱ ሙፈሲሮች ሁለቱም የሚታይ ነው። እውነት ነው። የአንዳንዱ አላህ ተውበቱን ሲቀበለው በቃ ይጠጣ ከሆነ ጭራሽ ያለፈው ሁሉ ይዘገንነዋል። መረረኝ አመረረብኝ ነው የሚለውና ከዛሊከ ሶላት ያሳልፍ ከሆነ ከዛ በኋላ ሶላት ማሳለፍ ምን ያህል ከብዶና ወንጀሉ መሮት ይታያል። መስገዱ ደግሞ ጥሞት፣ መጾሙ ጥሞት። ከዛሊከ የተመለሰው ከሌላ ከኩፍር ከሆነ ያ ኩፍሩ በጣም አስጠልቶትና ተውሒዱ ጥሞት ተሳልጦለት በደህና ኢስላምን የሚያራምድ ከሆነ ይሄ ነው አላህን መር ወንጀሉን ምሮት

ማንኛውንም ወንጀል ከስብ ብሎ ማለት የሚጥር ማለት ነው። ከስብ የሚባለው አንድ ሰው ራሱን ለመጥቀም የሚፍጨረጨረው ወይም ከራሱ ላይ ችግር እንዳይደርስበት የሚፍጨረጨረው የሚወጣው፣ የሚደክመው ምን ይባላል? ከስብ ይባላል። ከስብ ኢማ ሊነፍዕ ነው ወኢማ ሊደፍ በረር ነው። ሊዛ ላዩቃሉ ሊላህ አላህ ለሚያደርገው ከስቡላህ አይባልም። ኸለቀ ከዛ እንላለን እንጂ አላህ ማንኛውንም ነገር ሲያደርግ ነፍእ ፈልጎ ማንኛውንም ነገር አላህ ሲያደርግ ከዛሊከ ከሱ ላይ ወረርን ለመከላከል ስላላደለ የአላህ ስራ ከስብ አይባልም። የሰው ልጅ ግን ማንኛውም ኢማ ፊልዱንያ ወይማ ፊል አኺራ የሚጠቀምበት ነገር ምን ይባላል? ከስብ ይባላል። አንድ ለጥቅም ነው የሚጠራው፣ አንድ በእሱ ላይ ችግር እንዳይደርስበት ስለሚያደርግ፣ ስለዚህ ተፍጨረጨረ ዱንያ ላይ የሚጠቅም መስሎት ፈኢነማ የክሲቡ አላ ነፍሲሂ ከምሩን ሲጠጣ ከዛከ ሌሎች ሌሎችም ወንጀሎች ሰሪቃ የምንበላቸው ሌሎችም ቀትለ ነፍስ የምንበላቸው ያ የሚሰራው በራሱ ላይ ነው። አላ ነፍሲህ ማለት የዛ የወንጀሉ ዙሮ ተጠያቂነት እሱኑ የሚመለከት ስለሆነ ጥፋቱ በራሱ ላይ ነው። ወካና ላሁ ስብሃነሁ ወተዓላ አሊመን እያንዳንዱ የሚሰራውን ውስጥ አዋቂ ሚስጢር አዋቂ የሆነ ጌታ ነው። ሓኪመን እያንዳንዱ ጥበበኛ ነው። ደሞ ወንጀል የሰሩትና ወንጀል ያልሰሩትን ወንጀል የሰሩትን ተጠያቂ እንዲሆኑ ወንጀል ያልሰሩ ሰዎች ደሞ ባልሰሩት የማይጠየቁ መሆኑ ይሄ ሚን ሒከሚላህ ነውና አላህ ዓሊምም ሓኪምም ነው ብሎ ባህሪውንም ያስተዋውቀናል። እሺ

የሆነ ጥፋት ያጠፋ ሰው ማለት ነው። አው ኢስመን ማለትሳ ሆን ብሎ ሰርቶ ኸጢአው በተለያየ ነገር ሰውየው ሳያስበው ሳይቀሱደው የሆነ ነገር ያጠፋል። ኢስም ብሎ ማለትሳ አቅዶ አስቦ ሆን ብሎ ወንጀል ይሰራል። አላ ኩሊ ሐል ወንጀሉን ሆን ብሎ አስቦ አቅዶም ይሁን በተለያየ አጋጣሚም ይሁን አንድ ጥፋት የሰራ ሰው ከመስራቱ አልፎ ተርፎ ደግሞ ፉመ የርሚ ቢሂ በሪአ ያን የሰራውን ወንጀል ወዲያ ያልሰራው ደግሞ አሳልፎ ያንኛውን የወንጀሉ ባለቤት ያደርገዋል። ሰርቆ ሆን ብሎ ብቻ ባጋጣሚ ይሁን እሱ ወስዶ ሆን ብሎም ባይሆን ማለት ነው። ግን የወሰደው ከሌ ነው ብሎ ሌላው ላይ ያን ወንጀል ሌላው ሰው ላይ እንዲሆን አደረገው። ይህም ብቻ ላይሆን ይችላል። ሰው ገሎ ሆን ብሎ የሚግደል ሳያስበው የሚገደል ገዲያው ከሌ ነው ያለ ሰው ፈቃድ ኢህተመለ ቡህታነን ይላል አላህ ተሸከመው። ይሄ ወንጀል የሚባል ነገር እኮ እንደዚህ እንደጓዝ የሰው ልጅ የሚሸከመው አልነበረም። ግን የወንጀሉ ክፋት አላህ ምናለው ዛሂር የሆነ ነገር አስሮ ሆን ብሎ ሞልቶ እንደሚሸከመው ሁሉ ቡህታን የሚባለውን ወንጀል ተሸክሟል። ባሃተሁ ቡህታን ብሎ ማለት የሌለ የሆነ ሰው ባልሰራው ነገር እኮ ይህን አርግሃል ሲባል በጣም ይደነግጣል። በጣም ከሚገባ በላይ ውስጡን ይሰማዋል። ስለዚህ አሁንም ባልሰራው ያልገደለውን ገለዋል፣ ያልሰረቀውን ሰርቋል፣ ያላረገውን አርጓል ሲባል የሰው ልጅ በጣም ስለሚያስደነግጥ ይህን የማስደንገጥን ወንጀል በራሱ ላይ ተሸክሞታል። ተጠያቂው እሱ ነው ይባላል። ከስራም የበለጠ አንድን ሰው በሌለበት የሌላውን ሰው ስም አጥፍቶ እንዴት ነው ብሎ ሰዎች ጋር ክብሩ እንዲወርድ ካደረገ የመልቂያማ፣ እንዲያውም ቅጣቱ ያንን ለመስራቱ እስከሚያስመሰክር ድረስ ያ ነገር እውነት መሆኑን እስከሚያረጋግጥ ድረስ ከቅጣት ወደኋላ አይባልም። ይባልም አሉ ያው ዝሮ ዝሮ አበድ ይቀጣል ማለት አይደለም። በጣም የቡህታን በለለበት የተቸሰው ሰው ከማንኛውም ወንጀል የከፋ ነው። ንጹሃኖችን በለሉበት ነገር የስማጥፋት ዘመቻ ማካሄድ ከባድ ነው ለማለት ነው እንጂ ከአቂዳ መበረዝ ውጭ ያለ ወንጀል ሁልጊዜ አበደን ያስቀጣል ማለት አይደለም። የከፋውን ያህል ቢከፋም የወንጀሉን ያህል ተቀቶ የሰው ልጅ መጨረሻው ጀነት ነው የሚሆነው ግን ይሄ ከባድ ሸክም ነው ይላል። ወይስመ ሙቢና ምንም ለጥያቄ የማይቀርብ የሆነ ከባድ ወንጀል ተሸክሟል ማለት ይቻላል። ሆኖም ይሁን ሆን ብሎም ባይሆንም ራሱ በሰራው አሳልፎ ደሞ ሌላውን ወንጀለኛ ነው የሚለው ሰው ቡህታን የሚባለውን ወንጀል፣ ግልጽ የሆነ ወንጀል በራሱ ላይ እንደተሸከመ በራሱ ላይ ጠምጥሟል። በዚህ ተጠያቂ ነው የውመል ቂያማ ይላል። እሺ ወለውላ ፈድሉ ላ

ወረሕመቱሁ ኑቡዋን አላህ ሰጥቶታል። አንተ እኔ የላኩህ ነቢይ ስለሆንክ ወሕይ ስላወረርኩኝ እንጂ ለሀመት ጧኢፈቱ ሚንሁም፣ ከነሱ የተወሰኑት የጡዕማ ቤተሰቦች አዩድሉከ፣ አንተን በውሳኔ ሊያሳስቱ ነበር። የነሱ ሀሳብና የነሱ ቅድ ይላል። አሁንም አልለቀቀውም። ሌይሉን አንተም ትምላለህ። እኛማ እንዲህ ጥሩ ሰው ነው እስካሁን አይተንበት አናቅም፣ እንዴት ይሰርቃል ብሎ ታስባለሁ ብለን እሱን ማሳመን አይቸግርም። ስለዚህ አንተ ሙስሊም ስለሆን ካንተ ጎን ሁነው ይከራከራሉ። ስርቆቱ በዛ በየሁዳው ላይ ይማሃኛል፣ እርምጃ የሚወሰደውም በየሁዳ ላይ ይሆናል ብለው ነበር። ይሄን በወህይ አላህ ባያጋልጠው ኑሮ ዛሂር እነሱን ሰምተው ረሱል ኮ የሁዳውን እጁ እጁን እንዲቆረጥ ቢያደርጉ በሱ ላይ ውሳኔ ቢያስተላልፉ ይሄ ስህተት ነበር የሚሆነው ይሄ ስህተት እንዳይሆን ግን አንተ ነቢይነህ አላቸው ረሱሉና ላ ሰላም የእኔ ፈል እውቀት ሰጠሁ እንጂ እነሱማ አንተ ሊያሳስቱ ፍትህን ሊያዛቡ አስበው ነበር። ወማ ዩዲሉነ ኢላ አንፉሰሁም። በነገራችን ላይ እነሱ ግን ያሳሳቱት ራሳቸውን እንጂ ማንም አይደል። አንደኛ ረሱል ላ ሰላም ሆን ብለው አቅደው ፍትህን ለማዛባት ሳይሆን ዘዋሄር ያቀረቡትን አይተው ነበር መይል ያደረጉት ወደዛ የሁዳው ሊሆን ይችላል ብለው ያሉት በዛ ደግሞ ተጠያቂ አይሆንም ተአዱበን ወስተፊርልሃ ቢላቸውም ማለት ነው እጅትሃር ነው አሰቡ የረሱል እጅትሃር ደግሞ ከጦላ አይወርቅም ነበር ና ግን በዋነኝነት ዋይ ወረዴ ወማ ዩድሉና ላ አንፍሰውም ደግሞ አንተ አትሳሳትም እውነታውን አሳውቀሃለው ግን ያጠፉት ራሳቸውን ነው እንደዛ አይነት ሴራም በማሴራቸውና ይህም በማሰባቸው

የሚጠቀማቸው አላህ የሚሰጠው ኢልሃማት አላህ የሚያሳውቀው እውቀት ያም ሒክማ ይባላል። የረሱል ዓለይሂ ሰላቱ ወሰላም ደግሞ ሐዲሱም ሒክማ ይባላል። ለውሳኔም ደግሞ የሚጠቀሟቸው ነገሮች ሕክማዎች ይባላሉ። ይህ ጥበብ ለመናፊዑ ቁርአኑ ባይኖር ኑሮ እነሱ ሊያሳስቱ ነበር። ግን ይህን ለአንተ ሰጥቻለሁ። ወአለመከማለም ተኩን ታዕለም አላቸው። የማታውቀውም ብዙ አሳውቂያለሁ ማታቀውን የነሱን ለይል ማሴራቸውንም ያ የሁ ለዛ ለይሁዳ ወስዶ ጦማ እንደሰጠው እንጂ እሱ እንዳልሰረቀም ይሄን ሁሉ አጋለጥኩኝ። ወካነ ፈድሉላሂ ዐለይከ አዚማ ያላህ ፈድሉ ለረሱሉ ዐለይሂ ሰላቱ ወሰለም ተቆጥሮ ተዘርዝሮ የሚያልቅ አይደለም። ነብይ ማድረጉ መዕሱም ማደርጉ አንድ ነገር። ሰዎች ሲያሴሩ ያንን ወህ ያውርዶ ማጋለጡ ተቆጥሮና ተዘርዝሮ የማያልቅ የኔ ፈضል ላንተ አለ ባንተ ላይ ሆኗል ይላቸዋል እና ምን ሆነ የጦማ መጨረሻ ቢባል እውነታው ከየሁድ ከዛ ከየሁዱ ጋር እንደነበረ እሱ እንዳልሰረቀ ግን ይሄኛው ሰርቆ እሱን ሰረክ ብሎ ያለው ሆን ብሎ ወንጀሉን ወደዛ መግፋት አስቦ እንደነበረና ቀታዳ ብ ያንኛው እንትን የሁዳው ዘይድ ሰሚን ያለው እንዳልሰረቀ ሲታወቅ እጁ ሊቆረጥ ነበርና ይሄ ጡዕማ ከዛ ተመልሶ ወደ መካ መጣ። ኢርተደ ከዲን አልእስላም ወደ ኩፍር ገባ። ከዛ መቶ መካ ያው ልምድ አይቀርምና ሌሎች ሰዎች ውስጥ ደሞ ገብቶ አጥር ሰርስሮ ገብቶ ሰርቃለሁ ሲል የካብ ነበርና በድንጋይ የተካበ ያ ካብ ተንዶ እዛው ላይ ተጨፍልቆ ሞተ። በዛው በስርቀውት መጨረሻው ማለት ነው። እንግዲህ ሷሃቢ የነበረ ከረሱሉ ኋላ ይሰግድ የነበረ ሰው መጨረሻው በእንዲህ አይነት በመጥፎ ነገር ለምን ኸየነህ፣ አዛው ጋር እሱ ጋር ሆኖ በራሱ ያን ሰርቶ ሲያበቃ ወደ ሌላ አልትም ብሎ የእሱ በተሰዊ ሁሉ ተባብረው እንዲያውም ሌላ ፍትህ እንዲዛባ ሊያደርጉ የነበሩ ሰዎች ናቸው። አላህ አቂባሁን፣ እንግዲህ ያላሳመረለት ሰው መጨረሻው እንዲህ ነው የሚሆነውና ወካነ ፈድሉላህ አለይከ ዐዚማ፣ የማሳወቅ ላንተ ትልቅ ረሕመት ነው ትልቅ ፈድል ነው ይላቸዋል።

የዝግ ውይይት የሚሏት የሆነ ተንኮል ሲኖራት እንጂ ኸይር ነገር ከሆነማ ማንም ከማን መደበቅ አይፈልግም። በይፋ ህዝብ እያወቀው ከእነሱ ጋር ያሉ ሌላ ጓደኛ እያወቀው መወያት ይቻላል። በግልጽ መነጋገር ይችላል። ሰዎች ግን የሆነ ጨለማን ተገናድገው በር ዘግተው ዝግ አድርገው የሆነ ነገር የሚያካሂዱ ከሆነ የሆነ ተንኮል እንዳለው ከዙ ይታወቃል። ጦማና የጦማ ቤተሰቦች ለይል ሲያሴሩ የነበረው ሰው እንዳያቀው፣ ለተንኮል ስለሆነ እንደ አጠቃላይ አላህ ምን አለ? ላ ኸይረ ፊ ከፊር ሚን ነጅዋሁም። ሰዎች ተደብቀው በሚያካሂዱት ውይይት በአብዛኛው ምንም ጤነኛ አይደለም። ነገር አለው። ለምን መደበቅ አስፈለገ? መደባበቅ ሰዎች እንዳያውቁ ምናምን ሲሆን ነገር አለ፣ የሆነ የሚያሴሩት ብሎ የሰው ልጅ በዛች በምትደበቀው ነገር ምን በስተጀርባ ምን አስበዋል ብሎ ሊጠራጠር ግድ ይላል ማለት ነው። እንግዲህ በድብቅ ከሚሰራ ነገር ጥሩ ከሆነ ምንድ ነው ኢላመን አመረ ቢሶደቀቲን፣ ደብቆ ሰውየው ሰዎች ሳያቁ በግል ተዋያይተው ደበቅ ብለው ለሰዎች ሶደቃ ማለት ጥሩ ነገር ችግራቸው ለመፍታት ይህ ችግር የለም። በአብዛኛው ይሄ ጥሩ የተባለው ለምንድ ነው፣ በይፋ ሶደቃው ከሆነ ያሶደቃ የሚሰጠው ሰውዬ የተቸገረው ሰውዬ ሊሸማቀቅ ሊያፍር ስለሚችል የተወሰኑ ሰዎች ተደብቀው ቀስ ብለው አውርተው የዛን ሰውዬ ችግር ቢፈቱ በድብቅ አረጉትና መጥፎ ነው ሊባል አይቻልም። ለምን ይሄ ጥቅሙ፣ አንደኛ ሪያ ሱም እንዳይመጣ በእነሱ ላይ ሊያደርግ ይችላል። ሁለተኛ ያ የሚሰጠውም ሰውዬ በይፋ እንዲተቸግሮ ለከሌንርዳው ብለው በአዋጅ በሰው ፊት ቢያደርጉ እሱ ሊሸማቀቅ ስለሚችል የተወሰኑ አዋቂ የሆኑ ብልህ የሆኑ ሰዎች ተወያይተው የሰዎችን ችግር የነ ከላይ ከላይ ከላይ እንዲህ አይነት አለበት ከላይም በይህ ንርዳው ቢሉ ተደብቀዋልና መጥፎ ነው ማለት አይቻልም። አው ማዕሩፍ ማለት ሰዎችን ለመምከር አንዳንድ ጊዜ ሰዎች በሰው ፊት ነውራቸው ሲነገራቸው የሚሸማቀቁ እንዲያውም ወደልህ ገብተው ለሌላ ችግር የሚጋለጡ አሉ። ይህን ደበቅ አድርጎ ሰዎች በማይሰሙበት ቢመክር ውስጥ ለውስጥ ቢወያዩ ከሌ አጥፍቷል ከተባለ በሁሉም ከሌ ነው ጥፋተኛውና ከሚባል የተወሰኑ ሰዎች አራት አምስት ሆነው ከመካከላችን ወጥተው ሆነ ቤት ደበቅ ብለው በጨለማ አንተኮ ይሄ የምታደርገው ነገር ጥሩ አይደለም፣ ለምን ይሄን ታደርጋለህ ብለው ውስጡን ቢያስተካክሉት ይሄ ምንም ችግር የለም። አው ኢስላሂን በይንናስ በሰዎች መካከል ቅሬታ ካለ ያንን ቅሬታውን ከሌና ከሌ ተጣልተዋልና እስቲ እናስታርቃቸው ተብሎ በአደባባይ ወጣ ምሳሌ ያለውን ችግር ለመፍታት የተወሰኑ ሰዎች ሰው በማይሰማው ደበቅ ብለው፣ በባልና በሚስት ሊሆን ይችላል፣ በጓደኛሞች ሊሆን ይችላል፣ በአባትና በልጅ ሊሆን ይችላል፣ በጎረቤት ሊሆን ይችላል። ደበቅ ብለው ያንን ቢያስታርቁ እንዲህ ካልሆነ በስተቀር በአብዛኛው የተደበቀ ነገር ችግር ያለበት ነው። ለይህ ለይህ ተደብቀው ቢሰሩ ግን ችግር የለውም ነው የሚለው አላህ አው ማዕሩፊን አው ኢስላሂን በይነናስ ከመደበቅ ጠቃሚ የሆኑ እነዚህ ናቸው። ሶደቃን በስር ማድረግ ምክርን በስር ማድረግ ከዛሊከ እርቅን፣ ሽምግልናን በሲር በድብቅ ቢደረግ ይሄ ግድ የለም ይላሉ። እስላህ በይንናስ ናስ በሰዎች መካከል ማስማማት በጓደኛሞች ሞች የሚሆን በጎረቤት የሚሆን ከዛሊከ በስራ ጓደኞች፣ በጣም ጠቃሚና ኸይር ነገር መሆኑን ረሱል ዓለይሂ ሰላቱ ወሰላም ምናሉ አላ ኡክቢሩኩም ቢአፍቦለ ሚን ደረጀት ስያሚ ወልቅያም ሱና ጾም ከማብዛት ሱና ሶላት ሌይል ከመስገድ የበለጠ ልንገራችሁን አሉ። ለ በላ መርሃባ ያ ረሱላ ላህ ንገሩን ሲሏቸው ል እስላሁ ዛት ልበይኒ በሁለት ሰዎች መካከል ወይም ብዙም ሊሆኑ ይችላሉ። አላኩ ህል በሰዎች መካከል ያለን ክፍተት፣ በሰዎች መካከል ያለን አለመግባባት አስተካክሎ እንደነበሩ ማድረግ ይሄ ትልቅ ነገር ነው አሉ ወኢፍሳዱ ዛት ልበይኒ ሄሐሊቃ ለ ተሕሊቁ ዲነ ለትሻዕረ ደግሞ ይሄ ምላጭ ቤሳ ነው የሚሉት። የሚላጭ ብሎ ማለት ደግሞ በሁለት ሰዎች መሃከል ወይም በሆኑ ጓደኞች መሃከል ገብቶ ደግሞ እነሱ እንዲለያዩ በእነሱ መሃከል ነገሩ እንዲሻክር ማድረግ፣ ያ ደግሞ ሐሊቃናት ኢሽላሕ በይነና ሲሆን እንዲሆንሳ ትልቅ ነገር ነው። ከሱና ጾምም ከሱና ቅያመን ለይልም ከተሀጁድም

እክላሱ ከለለ እብትኡ መርዋትላህ ከለለ ሰደቃውም መምከሩም ማስታረቁም ከንቱኖ ሲያስታርቅም ልላህ ካ ማገኘዋለ ብሎ ከዛከ ሲሰዲቅም ልላህ ብሎ ሲመክርም ልላህ ከኾነ ፈሰውፈ ንእቲ አጅረን ظማ ልቀ ሰማዋት ልአር አጅረን ظም ያለው እንግዲህ ምን ያክል ነው በጣም ሰፊና በጣም አርኪ የሆነን ውጤት እንሰጣለን። የውመል ቂያማ ይከፈለዋል። ይሄ ሰውዬ ነው የሚለው አላ እስላሁ በይነናስ ምን ከሆነ እብቲቃ መርዷት ይላ ለአላህ ብሎ መስራት ማለት ምን ማለት ነው? ከማንም ምንም ነገር ፈልጎ ሳይሆን ይህን የሰራሁትን ውጤት የሚከፍለኝ አላህና አላህ ነው ብሎ ረያ ከሆነ ሱምዕ ካገባበት ሳ ሶዴቃውም ቢሆን አሁን በጣም አስቸጋሪ የሆነው በሚዲያ ካልሆነ ሰው ካላወቀለት ኸይር የሰራ የማይመስለው በጣም ብዙ ሆኗል። ኡምራው፣ ሓጁ፣ ሶላቱ፣ ዚክሩ ምኑ ሁሉ ወጥቶ በጣም አስቸጋሪ የሆነበት ወጥ ማለት ማንኛው በእኽላስ ተሰርቶ ኢንደላህ ፈዋብ የሚያስገኝ መሆኑን እንግዲህ ኻሊቀ ሰማዋቲ ወል አርድ ይወቀው። አንዳንድ ጊዜ በይፋ የሚወጡት ሁሉ በነገራችን ላይ ረያ እናሱም አላቸው ማለት አይደለም። ምናልባሽ ቀልቡ በጣም በጥሩ ሁኔታ ላይ ቀልቡን አስተካክሎ የኔ ስራ ሰዎችንም ያነሳሳል፣ በዚህ ሌሎች የሚጠቀሙበታል ብሎ ከሆነ ኸይር፣ ችግር የለውም። ግን ያንን እሱ የሚፈልገው ነገር ሱምዓ ምን አይነት እንዲህ አይነት ሰጭ ነው ምን የዛሬም ነገም ኡምራ ሐጅ የሚያደርግ ነው፣ ዛሬም ነገም እንዲህ መስጂድ የሚሰራ ነው ተብሎ እንዲመሰገን፣ የበላይነቱን እንዲይዝ የተለያየ ነገር ከሆነ ግን ያው ያነፈ ሌላ ምን ነገር ሊኖር አይችልም። እንደውም ወዴም የሚያስጠይቅም ይሆናል። ግ ወመየፋታመልካም ነገሮች ብትአምረዋቲላ ከሆነ ሰው ንትሄ አጀረን አቪማ ነው የሚለው። እንግዲህ አላህ በምንሰራው ሁሉ የምንጠቀምበት አድርገን አሁንም የጦማ አላለቀም። ከዛ ሄ ሰውዬ ሙርተድ ሆኖ መካሄዶ ከፍሮ ሞተ ካልን ያስከተለው ነገር ምን እንዲሆን ውጤቱ ሊነግረን ነው፣ የሸይጣንን ፉከራ በሚቀጥለው ሳምንት ነው ኢንሻአላህ የምናየው እና ቀደም ብለን መተን እንከታተለዋለን